አሊያ ድንገተኛ በሆኖ በእናቷ መመለስ በጣም ተናዳለች። እናቷ በልጅነቷ በጣም ብዙ ነገር አድርጋባት አሁን ምንም እንደማታቆኗ መመለሷ በጣም አበሳጭቷታል። እንደውም ገንዘብ ብቻ ፈልጋ እንደመጣች አድርጋ እያሰበች ነው። ጃናውንም ቢሆን ከአሊያ ጎን ነው። አሊያ በብዙ ነገር ተጎድታለች። በተለይ ደግሞ ር ዶክተሩ ቅርብ ጊዜ ትክክለኛውን የባሏን ማንነት ከነገራ በኋላ ነገሩ በጣም እየፈጠነ እዚህ ደረጃ ላይ ደርሷል። ጂያንም ቢሆን የአሊያ ሁኔታ በእጅጉ እያሳሰበው መጥቷል። በጠዋት ወደ ወደ ስራ ቦታ ልትሄድ ብላ እንደዚህ ሆና መሄዷን ግን እያጠራጠረው ነው። ጃን ከእናቱ ሰዳከት ጋር ቢሆንም ጠዋትም ማታም ሁሌም ጨቀጭቅ ነው። አሁን በእናቱ ተናዶባት ግድግዳውን በእጁ ደብድቦት እጁ እንደቆሰለ፣ በአንድ በኩል አሊያ የሆነ ነገር ላርግልህ ያለችው አያስፈልግም ብሏት እሷም ወደ ስራዋ እሱም ወደ ስራው እንደሚሄዱ ይነጋገራለሁ። ከዛ በመኪና ገብታ በቀጥታ ትታው እየሄደች እነሱ ይከተሏታል። በሌላ በኩል ሻሂን እህቱን ዘሪንን እቤት ይዟት መጥተዋል። ጀሚር ማታ መጥተው እንደሚወስዳት አስጠንቅቀዋል። አሁን እቤት ይዟት ከመጣ በኋላ እናቷ ከዘሪን ጋር ቁጭ ብላ እያወራች ሻሂን ቆመው እያየ ነበረ። ዘሬን ዘሬን፣ እዛ ቤት ውስጥ ያደረሱብሽ ነገር አለ ምንድን ነው ትላታለች። እማዬ፣ እሱ ለእኔ ምንም ልዩነት የለውም በቃ ምንም አይፈጥርልኝም እያለች አልነበረ? ይኸውልሽ፣ ይልች ይገባኛል፣ ግን ይኸውልሽ፣ እሱ ይህ ግዴታውን ከፈጸመ የባልነት ግዴታው መፈጸም ከቻለ ታገሺ፣ መታገስ አለብሽ። ብዙ ነገር ይጠብቀናል። እኛ በብዙ ነገር እድል አለን፣ እድላችንን መጠቀም አለብን። ይኸውልሽ፣ ባይ ባርሶች በጣም ትልቅ ጎሳ ናቸው። ከእነሱ ጋር መሆን አለብን። ሻሂን ደግሞ መሬቱን ይቀበላል። ከዛ ይሎችን እናገናኛለን። በመጨረሻ ማንም ሰው የእኛን

ያጋ ፍጣት ዘሬን ለማመን እየከበዳን ነበረ። ዘሬ ሌላ ነገር እንዳታስቢ፣ ማለት ላገኛት ብሎ በጣም ስለጠየቀኝ ነው፣ ለዛ ነው እያላን ነበረ። ለማመን ከበዳት ምንድነው ምንም አልገባኝም ትላለች። ጥሩ ሺ፣ በቃ ከሀያ አንተ አምስት ደቂቃ አለ። በአምስት ደቂቃ ውስጥ ሁሉን ነገር ተናግረ ጨርስ። ቃል ገብታ ያለ ይያለው ወጣ። ከዛ ካና ዘሬን ተፈጠጡ ዘሬን እያሉ ልሷ እየቀረበ ነበረ። ዝም ብላ ታያለች። ፊት ላይ የመጣው ስትሮ ነበረ። እሱ ማድረግ አይጠበቅብኝም ይላታል። ግን በእናቴ ተገድጄ ነው፣ ተገድጄ ነው አለችው። እንዴት እንደዚህ ነገር ታረጊያለሽ? ምን ማለት ነው? ሲያስፈራራሽ እንዴ ዘንብለሽ ታያለሽ ዘሬ መናገር እኮ ትችይ እኮ ነበረ፣ ሁሉን ነገር አስተካክሎ ነበረ፣ አላት። ምን ልታረክ ምን ልታመጣ ነበር? እስኪ በል ተናገር፣ ከሀያ ምን ታረግ ነበር? ንገረኝ አለችው። ቅጂውን በራሴ መንገድ አመጣ ነበር፣ አለ ወንድሜ ሻይን ብዬ አመጣ ነበር በራሴ መንገድ፣ ከደሚር እቀበለው ነበረ፣ የሆነ ነገር ማድረግ አለብኝም አረግ ነበረ፣ ይላታል። አይ አንተ ልጅ አታስተውለም፣ አሁንም ቢሆን አለ ወንድም ለማዳም ብለህ ደሚር ልትገሉት ትችላለህ፣ ከዛ እስር ቤት ትገባለህ፣ ከዛ ማን ተጎዳ? ይህን ነው ስታቅድ የነበረው፣ ይህን ነው ስታስብ የነበረው፣ ይህን የተሻለ ሀሳብ። ይኸውልህ ሁሉንም ነገር ያደረኩት ለሁላችንም ብዬ ነው አለችው። ይኸውልሽ፣ የሌላ ሰው ሆነሽ ከማይልቅ ሞቴን እመርጣለሁ። ሺ ጊዜ ገድዬ ጊዜ ብታሰረ መርጣለው ለእኔ ምንም አይነት ልዩነት የለውም፣ እያለ ነበረ። ከ በቃ እባክህ ይበቃል። ብዙ ሞክረናል፣ ብዙ ጣረን፣ ግን የማየውን ነገር ነው። ምንም እየሰራ አይደለም። ይሄ ነገር ሊቆም ይገባል። እየሰማኝ ነው? ትላለች። ጭንቅላቱን እየነቀነቀ ያታል። አልዋጥልህ አለው። በፍጹም በፍጹም፣ አንቺ እንደ ሁል ጊዜ እምቢ ስትይ ነበረ ይላታል። ወደ እሷ እየቀረበ ነው። ዘን ይኸውልሽ፣ አሁንም ቢሆን በልቤ ቦታ አለሽ፣ ነገር ግን አሁንም ቢሆን ደሚር የሚፈልገውን ነገር ልሰጠው አልችልም። ደሚር አንቺን ከእኔ በመንጠቁ በአሁኑ እኔ ሊያበሽቀኝ እየሞከረ ነው። ነገር ግን እሱ እንዲደሰት ደልስ አልሰጠውም። መደረግ ያለበትን ነገር በሙሉ አደርጋለሁ አንች አንቺ የእሱ ሚስት እስካሁንሽ ድረስ እኔ አንቺን ማፍቀር አልችልም። ማፍቀሬን ካሁኑ አቆማለሁ እያላን ነው አዎ ማቆም አለብን። ምክንያቱም እኔ የደሚር ሚስት ነኝ አለችው። ከዛ በኋላ ከዝም ብሎ እያያት ትታው እየወጣች ነበረ። ከእዛው ቆሟል እያለቀሰ ነበረ። በሌላ በኩል የአሊያ እናት ፍክሪ ቁጭ ብላ ቁርስ እየበላች ነው ጃም በያዘላት ሆቴል ከዛ ድንገት ጃም መጣ አአ መጣ ስለ አንተ እያሰብኩኝ ነበረ እና እስኪ ተቀመጥ እያለችው ነበረ ከዛ ፍለፊቷ ተቀመጠ ይኸውልሽ ይህ የአይሮፕላን ትኬት ነው ብሎ ሰጣት ወደ ኢስታንቡል በነገ ውለት እንድትበር ነበረ ትኬቱን እየሰጣት የሚገርም ነው አሊያ በጣም ብዙ ነገር ነገረችህ ማለት ነው አደለ ነገረችህ እያለችሁ ነበረ አልነገረችኝ በፍጹም አልነገረችኝ እንደምታስብ አይደለም ይኸውልሽ ወይዘሮ ፍክሪ እዚህ መቆየት አይጠበቅብሽም እሺ እባክሽሽ መንቀሳቀስ አለብሽ አላት ጥሩ እንግዲህ አንተ ግልጽ ነህ እኔም ግልጽ ልሁንልህ አንተ ግን ማለት ትንሽ እንኳን አንጀት የለም እንደሚራራ እንዴት እኔ ላይ እንደዚህ ታደርጋለህ? አሊያ ብትሆን እንኳን እንደዚያ ጨክንብኝም አለችው። ነገር ግን እሱ ሌላ ነገር እንዳውራት ታርጊኝሽ ያለምንም ግርግርን ነገር በሰላም እንፈተዋለን ይህን ትኬት ያዥ፣ ከዛ ትሄጃለሽ አላት። ትኬቱን አየችው። የማይመስል ነገር ነው። ታዲያ የሆነ ነገር ግን ከአንተ እፈልጋለሁ። እንዴት አለችው። ስንት ገንዘብ ነው የምትፈልጊው አላት። ሶስት መቶ ሺህ ዩሮ አለችው። ትናንትና አሊያ ስለዚህ ገንዘብ ነግረው ነበረ። ከዛ ጂያን በአንድ በኩል ተናዶ ያያታል። ምን ነው ገረመህ እንዴ የሆነ የምታውቀው ነገርም አለ አለችው። ይሁላ አንረገልንገረ የኔ ልጅ እኔ ህሊና አለኝሽ ህሊና እስካለኝ ድረስ በፍጹም ይህን ነገር እያልቀበለ ከልጄ ጋር መሆን እፈልጋለሁ በማለት ተናገረ። እሷ አትፈልግሽማ አላት። ትፈልገኛለች ትሎ ነበረም። ከዛ ዝም ብሎ ያታል። ይህን ያህል በራስ እትተማመናለ ማለት ነው። የሚገርም ነው። እንደዚህ ፈጠረ ብዬ አልጠበኩም ነበረ አለችው። ከዛ እሱ ትኬቱን ጠረጴዛ ላይ አስቀምጠው ሌላ ነገር እንዳረጋት ገፋፊኝሽ፣ ተንቀሳቀሽ መሄድ አለብሽ እያላ ነው። ከዛ እሷ ታመም ያለው አለችው። ድንገት ቆመ፣ ዞር ብሎ አያት። ምን ምን እያላ ነበር? ታመም ያለው በዚህ ቀኖቼ በቀረቡበት ሰዓት ላይ ከልጄ ጎን መሆን እፈልጋለሁ። አዎ ይሄው ነው አለችው። አሳዘነችው። ትኩር ብሎ እያያን ነበረ። በአንድ በኩል ካያና ሻሂን ቁጭ ብለው እየወሩ ናቸው። ወንድሜ በጣም ነው የማመሰግነው እያለ ያመሰግናል። ያው ለመጨረሻ ጊዜ ነው ያልከኝ አይደል? ከዚህ በኋላ ጥግ አደርስም አይደል? ይሏል። ሻሂን አረረ። በፍጹም በፍጹም፣ እነካ ማይደረግ ነገር ብፈልግ እራሱ አልችልም። እባክህ ሁሉም መንገድ ተዘጋግቷል። እንግዲህ ከዚህ በኋላ ምን እንደማድረግ አላውቅም። ሻሂን ታውቃለ፣ በጣም ነገሩ ከባድ ነው። የበለጠ ከባድ እየሆነ መጣ። ታውቃለ፣ ትናንትና ኮ በቃ ትናንትና አብረን ነበር። ብዙ ነገር አብረን ተካፍለን ነበር። ተመልከት ዛሬ ምን ነገር ውስጥ እንደገባን የሚገርም ነው። ዛሬ ግን ሁሉ ጊዜ በልቤ ትቀራለች እያለው ነው። ከዛ ሻሂን ታውቃለ፣ እኔ ለዓመታቶች ያለ ይህን ስቃይ ሲሰቃየው ነበረ አለው። ስለ ናሬ እንደሚያወራ ገባው። ልክ ወንድሜ ግን ታውቃለ ናሬ ያው አላወክም እንዴ አለው ሻይን ምኑን እያለው ነበረ። ናሬ የፍቺ ማመልከቻ አስገብታለች አለው ምን እያለ ሻይን ይመለከተዋል። አው በመጨረሻም ኦስካርን ልትፈታው ነው የፍቺ ማመልከቻውን አስገብታ ነበር የዛለት የወንድሜ ቢሮ ኮ ስታገኛት ለወንድሜም ለጠበቃውም ለኤሮል ልትነግራቸው ነበረ የመጣቸው አለው። ሻይን ደነገጠ። ከዛ ካያ በቀበቀ ልሂድ እባክህ እያለው ከተቀመጠበት ተነሳ። ከዛ በኋላ በአንድ በኩል ሻይንና ካያን እያመሰገኑ ነበረ። ከዛ በኋላ ካያ መኪና ውስጥ ገብቶ ሄደ። በርቀት የኔ የምታየው ዘሬ ናት። በአንድ በኩል ናሬ ቁጭ ብላለች። እንዲሁም ደግሞ ጂያን እየተጫወተ ነው። ፓኪዜም ቆማለች። ድንገን ናሬ ስልክ ተደወለላት። ሲደወለላት ፊቷ ሁሉ ተገለባበጠ። ፓኪዜ ስሜቷን ያነበበች ይመስላል። ከዛ ናሬ እንዳይነቃባት ራቅ አለች። ራቅ ውላታና ግር ጀመር ሰዳከት እያየቻ ነው። ሄላው ለምን ደወልክ አለችው ናሬ ናሬ ባክሽ ላገኘሻላት ለምን ደወልክ ለምን ማገኘ ስትሎ ነበር እሷ ናሬ ባክሽ ባክሽ እንገናኛ ጨክኝ ባክሽ ይላታል። ከዛ ስልኩን ዘጋቸው። ቀና ስትለ እናቷ እያየቻ ነው። ከዛ በኋላ ቀጥታ ሰዳከት ወደ ኦስካን ደወለች። ሄሎ ኦስካን እየሰማኝ ነው አለችው። ወይዘሮ ሰዳከት እኔም ልደውልልሽ እያሰብኩኝ ነበር። ናሬ የፍቺ ማመለከቻ ያስገብታለች አላት። ጥሩ ጥሩ፣ ግን አንታ ትፈታትም። እሺ የማይመስል ነገር ነው። ናና ናሬን ከቤት መተው። ሰዳት ትንሽ ስሜታ የሆና ተናዳ ነው። ናናው ሰዳት አለችው። ቶሎ ብሎ ከቢሮ እየወጣ ነበረ። አሊያን ብትሆን ቢሮስ ተቀምጣለች፣ ስራዋን እየሰራች ነው። ከዛ ለጂያን ለደውልለት አልደውልለት እያለች ብዙ አሰበች፣ አሰበች አሰበችና በመጨረሻም ደወለችለት። ሄሎ ጂያን እያለችው ነው አሊያ። እየሰማኝ ይላታል ጂያን። ሰጣት እንደ ትኬቱን አለችው። ሰጥቻታለሁ ሰጥቻታለሁ ነገ ተበራለች እያላን ነበረ። እርግጠኛን አለችው አሊያ። ይኸውልሽ መጀመሪያ ቤት የምናውረው ነገር አለ አላት። ይውል እሷ ሴትዮ ማለት ነው እዚህ እስካለች ድረስ እኔ ጤነኛ የሆነ አየር መተንፈስ አልችልም። እሷ ሴትዮ ከዚህ መውጣት አለባት። ጃን እየነገርኩ ነው ይውል አለችው። እሺ እሺ እሺ አሊያ በቃ እሺ፣ በኋላ ቤት እንገናኝ እያላት ስልኩ ተቋረጠ። ከዛ በኋላ አሊያ በቀጥታ ር እየደወለላት ስልኩን አነሳች። ከዛ በኋላ ር እያለችው ነበር አሊያ እያላት፣ በአንድ በኩል እሷ ር ቆይም እንድናያረከው ስትለው ነበረ። አሊያ እውነቱን እኮ ነው የተናገርኩት አይደል እንዴ? አላት አ እሱማ ልክ ነህ፣ ግን ለሌላ የተናገርኩ ሷለ ባከ አለ። የለም የለም ተገናኝተን ግን ማውራት አለብን አላት። የት አለችው። ሆስፒታል እመጣለሁ፣ ሆስፒታል ወደ አንድ ስቶር እንገባና እናወራለን። ጠብቅሻለሁ። በቦታ ስደርስ አሳውቅሻለሁ። እንደምመጣ ሌላ ሰው እንዳትናገሪ እያላን ነው። ከዛ ሷ እሺ ብላው ከቢሮ እየወጣች ወዲያው ነበረ ሚኒ ያገኘቻት። አሊያ ታዲያ እንዴነሽ? አይገርምም ግን ባልሽኮ ሆስፒታሉን ገዛ አለቻት ሚኒ። የባክሽ ጊዜ የለኝም እያለች አሊያ ቶሎ ቶሎ ትራምዳለች። ሁንን ለመናገር ይህን አልጠበኩም ነበር፣ በተለይ ጃን መጀመሪያ ሆስፒታሉን እንደገዛ ያደረገው ነገር እኮ ኡሩን ማባረር ነው። ይሄ የማይጠበቅ ነገር ነው ነበረ። ከዛ አሊያ ተናዳ ሚኒ በቃሽ ብላ ትዛት ወደ ውስጥ ልትገባ ነው፣ ግን ምንድነው እንደዚህ የምት እያለቻት ሚኔ የተመለከተቻት ፣ ከዛ አሊያ ምሮከን የምትፈልጊው ብላ እየተመለከተቻት ነበረ። ከዛ አይ ምንም ዝም ብዬ እኮ ነው፣ ማለቴ አንቺ ውሁርን ጃንን ለማስቀናት ተጠቀምሽበት ከዛ ባረረው እንደዛ አይደል እንዴ? እንደሚገባኝ ከሆነ እንደዛ ነው። አረ እንዴ ምን ያዝናናሻ እንዴ እንደዚህ አይነት ነገር አለቻት። አዎ በጣም በጣም ያዝናናኛል፣ ደስ ይለኛል። እሺ ደስ ይለኛል ብላት፣ አሊያ ትታት ሄደች። ሚኔ ተናዳ ቆማ እያየቻ ነው። ድንገት ወደ ሚኔ ደሚር ቀረበ። ወይዘሪት ሚኔ በጣም ስሜት ይሆንሻል። በሰላም ነው አላት። አቶ ደሚር እንደ እኔ በጣም ደና ነኝ። ምንነው በፈገግታ ተሞልተአል? ምነው ሆስፒታልን ለጃን አስረክበው ደስተኛ ሆናል አለችው። ያው እንግዲህ ወይዘሪት ሚኒ አንዳንድ ጊዜ እኮ አንበሳም ስህተት ይሰራል። ዋናው ነገር ስህተትን ማስተካከል ሳይሆን በአግባቡ መበቀል ነው፣ በጥሩ ሁኔታ መበቀል። እኔም በሆን ጃን ቤት መበቀል እንዳለብኝ ያውቃለሁ። ጥሩ የሆነ ወጥመድ አስቀምጥለታለሁ። ሚኒ በነገራችን ላይ ጃን ሆስፒታሉን እንደገዛ ኡሁርን ነበር ያባረረው። ምናልባት ያው ኡሁር ከአሊያ ጋር ስለሚሆን ቀንቶበት ምናምን ቢሆን ብዬ አሰቤ ነበረ፣ ግን ትክክለኛ ምክንያቱ ይሄ አይመስለኝም። ሌላ ምክንያት አለ አላት። ለምሳሌ አለችው። አላውቅም አላውቅ እሱን ለማጣራት እየሞከርኩኝ ነው። ሚኔ ግን ምናልባት የሆነ መረጃ የመታቂ ከሆነ የሆን ነገር ከሰማሽ፣ ካወቅሽ፣ ካየሽ ምናምን ነገር ለእኔ ታሳውቅኛለሽ። ምን ችግር አለው እንጠቃቀማል። ምን ታስብያለሽ አላት። አላቅም አላቅም እንደዚህ ነገር እሺ ብላው እየሄደች ነበረ። በሌላ በኩል ናሬ ሻሂንን ልታገኘው ከቤት ልትወጣ ነው። እራሷን በመስተዋት ታያለች። ልክ ነኝ ወይስ አደለውን? ብላ እያሰበች ነው። ድንገት ግን ኦስካን እየመጣ ነው። ኦስካን የፍቺ ወረቀቱን በእጁ ይዞ በበር በኩል እየገባ ናሬ ቦርሷን ይዛ ከክፍል እየወጣች ድንገት አየቸው። ሰረከት ቆማ ኦስካን ስጠብቀው ነበር። ይሄ ደግሞ ምን ያረጋል እዚህ? ስትል ነበረ። ከዛ በኋላ ወዲያው ነበረ ሰዳከት እንዲሁም ኦስካን የተገናኙት ወይዘሮ ሰዳከት ይላታል። ኦስካን እንኳን ደህና መጣህ ይኸውልህ፣ ተናዳለች እሷ ምትልና ተስማ ወረቀቱን ይዘዋላረል አለችው። አዎ ይዤዋለሁ ይላታል። እማዬ ለምንድን ያስገባሽው ብላ ናሬ ትጨዋለች። ወይዘሮ ሰዳከት እያየሻ እናወራለን ይላል ኦስካን። ናሬ እያበደች ከደረጃ ወረደች። ይኸውልህ ንዴቷ አሁን ያልፋል፣ እሺ ተረሷለች፣ ተረጋጋ አንተ። አሁን ይኸውልህ፣ እሷ አትፈታም፣ ቀጥ ብላ ወደ ቤት ይዛ ትሄድ፣ እሺ ወስና ላረል አለችው። አዎ ወሰኛለ ወሰኛለሁ እያላ ነው። ከዛ እሷ መጣች። ይሄ ደግሞ እዚህ ምን ያደረጋል? ምን ያረጋል? ለምን አስገባሽው? ለምን እንዲገባ የፈቀድሽለት ትላ ነበረ። እኔ ነኝ የጋበዝኩት፣ ተረጋጊ የኔ ልጅ፣ ምንድን ነው ትላታለች ወይዘሮ ሰ ስትሰራበት እንደዛ ትኝሽ ለራስሽ ብዬ ነው። የተከበረ ትዳር ነው ትዳር በፍጹም ባንድ ጊዜ አይፈርሰም። እየሰማሽ ነው አለ ስትላት፣ ኦስካ ደግሞ ናሬ እኔ በፍጹም አልፈታሽም ሺ ሰማያለሻ ብሎ የፍቺ ወረቀቱን ቀደደው። ትፈተኛለ ቶለች እሱ አልፈታሽም እያለ ነበረ። እንተያያለን እሱ ታያለ ስትለ፣ ኔሻን እንሄድ እያለ ይጎትታታል። ምን እያረክን ያለው ልቀቀኝ ትለዋለች። ባንድ በኩል ፓኪ ዜና እሞ ይህን ያህሉ። አይ ወይዘሮ ሰዳክት ምንድን ነው ከጃን ጀርባ የምታደርገው አሁን? አቶ ጃን ይነ ቅብ ይባባላሉ ነው። ከዛ በኋላ ናሬ ኦስካን አስገድዶ ሊወስዳን ነው ሮጠች። ሮጣ መኪና ውስጥ እየገባች ነው ኦስካን እንደምንም ብሎ አመና መኪና ጭቆየ ጎተተ ሊወስዳን ነበር። እሷ ግን ቀደመችው፣ መኪናስ ገብታ እየወጣች ነበረ። በአንድ በኩል ሰዳከት ያሰበችው ነገር አልተሳካም፣ ግን ቆማ እያየች ነው። በሌላ በኩል ደግሞ ሻሂን ናሬ እስክት መጣረስ እየጠበቀ ነው፣ በባህር ዳርቻ ላይ ተቀምጧል። ከዛ በኋላ ድንገት ናሬ መጣች። ናሬ ከመጣች በኋላ ዝም ብላ በርቀት ታየዋለች፣ እሱ እንደመጣች አያውቅም። ይደውላል፣ አታነሳም። በተመሳሳይ መንገድ ከዚህ በፊት እሱም ቢሆን እንደዚህ አርጓን ነበረ፣ እሷ እየጠበቀችው ስትደውልለት አያነሳም፣ ግን ያያታል። ከዛ ትንሽ ቆይና ወደ ቤት እንጂ የሚል ቴክስት ይልክላታል እንዲያሰቃይቶኝም አብል አስባለች አሁን በርቀት እያየች ነው ሲደውልላት አታነሳ ከዛ ድንገት አንገቱን ሲያሽከረክር አያት መደበቅ ሳትችል ቀረች እንዴ ናሬ እያለ ነበረ ከዛ ሷ ሮጠች እሱ ይሮጣል ወደ ሷ እየሮጠች እያለ መሬቱ እና ጫማው አልተመቻቸም ድንገት እግሯን እያነከሰች ነው ወለም አላት ከዛ እያነከሰች መኪና ውስጥ ስትገባ ናሬ ናሬ ቆይ አንዴ ቆይ አንዴ ባክሽ እያለ ነበረ ልቀቀኝ ልቀቀኝ ሻይን ልቀቀኝ እኔን ስንት ጊዜ ነው እንደዚህ ያረከኝ ስንት ጊዜ ነው ያሰቃየኝ ወደ ቤት ሂጂ ስትለኝ ነበረ አስጠብቅ አስጠብቅ አልፈልግም እሄዳለሁ ካሁን በላንተን አልሰማ ምንም ጆሮ የለኝም ላንተ ሚሆን ስትል እባክሽ እባክሽ ናሬ አንድ ጊዜ እባክሽ እያ ሽሽግን ለማመጣት እያቀፋት ሻሂን ተረጋጋ ተረጋጋ አልፈልግ ምስትሩ ነበረ። ናሬ እባክሽ ይቅርታ ይቀርበኝ እባክሽ እያለ ነበረ። ሁለ ምን የሚቀየር ነገር የለም ሁለ የሚቀየር ነገር የለም ትለዋለች። እሱ ግን እያቀፈ ባክሽ ባክሽ ብሎ ለመናት። ከሱ ራቀች። ቆይ ለምንድን ነው የፍቺ ማመልከቻ እንዳስገባሽ ያልነገርሽኝ አላት። ማን ነገረ ስቱ ነበር፣ ማንስ ነገር የሚል ልዩነት አለው። ለምድን ያልነገርሽኝ? ይሄ እኮ ትልቅ ልዩነት እኮ ያመጣል እኮ፣ ብዙ ነገር ያቀልልናል አላት። ሲጀመር ድሮንስ እንቅፋታችን ኦስካን ነበር እንዴ? አንተ እንደ እንቅፋት አየው እንጂ፣ ስማ ኦስካ ለኔ ማምለጫ ነበረ። አንተ ነበርክ እንቅፋቱ፣ አንተ ነበርክ እንዳልቀርበ ያደረግከኝ ብዙ ነገሮች እንዳነስ ማስተካከል ያረከው ራስ ነበርክ። ስትዋላወል ስትሎ ነበረ ይልሽ ከዚህ በኋላ ግን ማንም ሰው ከጀብስ ድሽም እኔ ከዚህ በኋላ አልፈቅድም። በቃ ከሱ ጋር ያለው ነገር ተጨርሻለሽ። እኔና አንቺ የመጨረሻችን ነው። እኔና አንቺ አንድ ላይ ብቻ የመሆኑ አማራጫችን። እባክሽ ናሬ፣ ናሬ ባክሽ፣ ከአጠገብሽ እንደውን ፍቀጅልኝ። ላጣሽ አልፈልግም። በኋላ ጸጸቱን አልችለውም። እባክሽ፣ ማንም ሰው እንዲለያየን መፍቀድ የለብሽም አለቻት። ከዛ አሷ አልችልም አልችልም ብላው ወደ መኪናው ልትገባ ነው፣ ወደ መኪናው ልትገባ በሩ ጋ ቆመች። ናሬ፣ ባክሽ፣ እኔን አታርጊ እባክሽ፣ እየለምንኩሽ ነው እባክሽ፣ ብሎ እያለቀሰ ሲለምናት፣ ከዛ አሷ ሮጣ ሄዳ ያቀፈችው ነበረ ነበር ሁለቱም ይተካ ያቀፋሉ በአንድ በኩል እሱም ቢሆን አንገቷ ስር ገብቶ እያቀፋት ከዛ ከንፈሯ ሊሰማ ሲል ቆ ንዴ ቆ ንዴ ሻይን መጀመሪያ ከሱ ጋር ልፋታ ከሱ ጋር ልፋታና ከዛ የሚሆነውን ነገር ይሆናል ብላ አሁንም ደግማ እያቀፈችው ነበረ። በአንድ በኩል እነ ከድርና ሙዛፈር በውጭ በኩል የአሊያ ሆስፒታል ጋር ሆነው ይመለከታሉ፣ ይጠባበቃሉ። ምናልባት የሆነ ነገር ከተፈጠረ ብለው ከድር ደግሞ ምንም ነገር የለም ይላል። ድንገት ግን ኡር መጣ። እሁር ጥቁር በጥቁር ለብሶ ኮፍያ አድርጎ መነጽር ለብሶ በቀጥታ ወደ ሆስፒታሉ እየገባ ነበረ። ድንገት በጣም ተቸዋክሎ እየተደናበረ ስለነበረ ወደ ውስጥ ይገባ የአንደኛውን ዶክተር ትከሻ መታው። ከዛም በኋላ ኮፍያ ወለቀ። ሲወልቅበት ምን ሆናል ወንድሜ ብሎ ዶክተሩ ጠየቀው። ከዛ ኡር አረምንም እያለ ወደ ውስጥ ገባ። ይህን ጊዜ ሙዛፈርና ከድራ ከመኪና ወረዱ። ወደ ውስጥ እየገቡ ነበረ። ወደ ውስጥ እያመሩ ወደ ጃን ደበሉለት ጃን ጋር ደውለው ነገሩት። ኡሁር ባንድ በኩል ፈጠን ፈጠን እያለ አሊያን ወደ ቀጠረበት ቦታ እየሄደ ነበረ። እነ ሙዛፍር ደግሞ ትንሽ ከእሱ ጋር ተሸዋወዱ። አሊያ ጨንቋታል። ሰዓቱ እየደረሰ ነው። ኡሁር የምታገኝበት መጥቻለሁ እያላ ነው። እሱ ልታገኘው እየሄደች ድንገት ሚኒን አየቻት። ባላየ በእሱ አጠገብ እያለፈች ነበረ። እነ ሙዛፍርን ቢሆኑ እየተሽከረከሩ አሊያን ወይም ደግሞ ኡሁርን እየፈለጓቸው ነበረ። ሰዳከት ቆማ ናሬ እየጠበቀች ነው። ናሬ መጣች። ከመኪና ወረደች። ከየት እየመጣች ነው? ከዛ ከማይረባ ሻይን ጋር እየመጣች ነው አለቻት። ማየምን የማይመለከትሽ እምብላት ባጠገቡ አልፋ ወደ ክፍሏ እየገባች ነበረ። በአንድ በኩል ሰዳ ከደመው ተይ ከኔ ጋር እንደዚህ አትሳፈጭ እያለች እያየቻን ነው። በመጨረሻም አሊያ ኡር ወዳለበት ክፍል እየገባች ነው። ወደዚህ መጋዘን ወደ ብዙ ዕቃ ማከማቻ ክፍል እንደገባች አቶ ኡር ትላለች። እሱ መጣም። ከዛ እሱ እንደመጣ ኡር የተናገር ኮሷል። እንዲ ይህ በጣም በጣም አሳሳቢና አስጨናቂ ጉዳይ ነው። ይህ ነገር በጣም ከባድ ጉዳይ ነው። ይሁለ ለሌላ ሰው መናገር የለብም። ተናግራል። እንዲ ያለችው አልናገርም አልናገርም፣ ግን መናገር አይቀርም። ለምን መሰለሽ ባልሽ ችግር አለበት። ባልሽ ህይወቴን በሙሉ አበላሸው። ሁሉ ነገር ግልብጥብጡ ወጣ። ይሁልሽ ትላንትና ነበረ እናቴን ያጣሁት እናቴን እንኳን በቅጡ መቅበር እንዳልችል በስነ ስርዓት ህይወቴን እንኳን እንዳልኖር ነው ያደረገኝ። ይህ ሁሉ የመጣው ባንቺ ባል ምክንያት ነው አላት። እሺ ሁሩ ይኸውልህ ጃን እኮ እንደዚህ አይነት ሰው እኮ አይደለም ይኸውልህ አንተ ብቻ ይኸውልህ፣ በቃ መናገር የለብም። ለተፈጠረው ነገር በጣም አዝናለሁ። አፍን ብትይዝ እኮ አፍን ብዘጋ እኮ ጃን እኮ ምንም አያረገም እኮ አለችው። አረባክሽ ጃን የሚሉሽን ነገር ታምኘዋለሽ? እንዴት ግን አሹ፣ እንዴት እንደዚህ ነገር ስጦ ነሸሱን ታላለሽ? ማይገባኝ ነገር እኮ ይሄ እኮ ነው እያል አልነበረም። ከዛ ምን ለማድረግ አሰብክ አለችው። ጥሩ እኔ እንግዲህ ያው ወደ ካናዳ ለሜድ አሰብ ያለሁ እና ለማንኛውም ከአንቺ አንድ ቀድሞ የሆን የታፈፈልጋለሁ ይህን ነገር ነገር እንዳንናገር ሌሎች ከፈለግሽ አላት። ምንድን ነው አለችው። ከኔ ጋብረሽ ካናዳ ትሄጃለሽ ልጅሽን ይዘሽ አላት። እንዲህ ሲላት የማይመስል ነገር ነው፣ የማይመስል ነገር ነው እያወራ ያለው ይሄም አይሆን ነገር ነው አለችው። እንዴት ለምን አይሆንም ይላታል። አይሆንማ በቃ አይሆን የማይመስል ነገር ነው አለችው። እንዴ እኔ ኮ አሊያ ለአግዝሽ እየፈለኩኝ እኮ ነው ልረዳሽ እያሰብኩኝ እኮ ነው እንዴት እንደዚህ ትታወሪያለሽ እያላ ነው። ነገር ግን አሊያ ያልገባ ነገር አለ፣ ያልገባ ነገር አለ ከአንተ የሚጠበቅ የለ። ለጃን ቃል እንሰጠው እሱ ምንም አያረገም ቃል እያገባውልን ይለ ቃል እንሰጠለው አለችው። ከዛ እሱ አይሆንም እያላ ነው። ከዛም በኋላ ልበቀለው እፈልጋለሁ አላት። ጃን እንዲህ ሊጎዳ ፈልጋለሁ ሲላት፣ እሺ እኔ ምን ላርግ? አለች። ሁለት ቀን ሰጥሻለሁ በሁለት ቀን ውስጥ ወስኝ ብሏት ወዲያው ወጣ። እንደ ወጣ ድንገት እነ ጂያን ሙዛፈርና ከድር ቆሞ እያዩን ነበረ። ሲያቸው ወደ ኋላ እየሮጠ ነው። እነሱን በሩጫ ይከተሉታል። ነገር ግን ፈጥኖ ሮጦ ከሆስፒታል ወጣ፣ ታክሲ ውስጥ ገባ፣ አመለጣቸው። እነ ጂያን ቆሞ ሲያመልጥ እያዩን ነበረ። ማታ ላይ ጂያንና አሊያ ቤት ተገናኙ። እሱን አይደወለልሽ እሱን ነው ይላታል። ጂያን እስኪ አንዴ ተረጋጋ ትለዋለች። እሱን ነው በጣም ያሳፍራል። እንዴት አልነግርሽኝ? ብራቮ ጎበስ። ሌላም ነገር አትንገሪኝሽ ሲላል ነበረ። በቃ ምንድን ነው ላግኝሽ ላናግርሽ አለኝ። ምን ላርግ ታዲያ ይቺ እኮ ነው በማለት ተናገረች። አሃ አስፈራራሽ፣ ጭራሽ ፈራሹ አላት። ጃን እባክህ ተረጋጋ። ያለንበት ሁኔታ ምን አይነት ሁኔታ ውስጥ እንዳለን አታቅም እንዴ አለችው። ይኸውልሽ ሲጀመር ምን እንደሚያስብ ማወቅ እፈልጋለሁ። ምን አለሽ ምን እንዳለሽ ብቻ ንገሪ፣ ምንድን ያለሽ በማለት ጠየቃት። ተረጋጋ፣ እሱ ያለው በቃ አንተን በጣም ስለሚጣላ ሊበቀለ ነው ይሄ ነው፣ በቃ ለበቀል ተነሳስቶ ነው አለችው። ታዲያ እሺ ምን አለሽ ሌላስ ሲል ነበረ። በቃ እንግዲህ እንዳለናገር ከፈለግሽ፣ ለጀመሉሉን ነገር እንዳላሳውቀው ከፈለግሽ ከኔ ጋር ካናዳ መሄድ አለብሽ አለ በማለት ተናገረች። ምን ካናዳ ከእሱ ጋር የሚገርም ነው ይላታል፣ አፉን ይዞ። እሷ ደግሞ ያው ስሜት የማይሰጥ ነገር እኮ ነው የሚያወራው ትለ ትገባለች ይልሽ ከሱ ጋር ካልሄድሽ ይናገራል፣ አለ እያለ እጁን እየመታ ይበሳጫል። ይህ ሰውዬ አጠፈዋለሁ እንዲህ በቁሙ ነው የምቀብረው፣ አሳይሻለሁ፣ አሳየዋለሁ፣ ቆይ ምን እንደሆነ ቀልድ አሳየዋለሁ እያለ ይናገራል። አንተ ግን ይል ተረጋጋ፣ ተረጋጋ፣ ድሮም ስትበሳጭ ነው እሱ እንደዚህ ዓይነት ጥል ውስጥ የከተትከው መጀመሪያ መረጋጋት አለብህ አለችው። እንዴት ነው እኔና አንቺ እንደዚህ እያስፈራራን የምንረጋጋው እንዴ? አንቺ እንደ የምታስበው የፈለገበት ይግባ፣ እናቱን ውስጥ ራሱ ይግባ፣ ይይዘዋለሁ አላት። ከዛ ምን ልታደርግ አለችው? እሱን አብረን እናያለን እያለ ነበረ። ከዛ እሷ እረፍ አለችው፣ ጣልቃ እንዳገቢ እሺ። ይሄ የኔ ውሳኔ ነው፣ ጣልቃ እንዳገቢ ብሏት ሊወጣ ነው ወደ ውስጥ እየገባ ነበረም ያችን ሴት እንዴት ነው አናገርካት ምን ነበር ለተነገረኝ የፈለገው ስትሮ ነበረ እናትሽ አዋው እንግዲህ ያው ብዙ ነገር ብላኛለች አላት እሷ እናት ያለች እናትሽ አትበለኝ ስትሮ ነበረ ከዛ እሱ ታምም ያለው ምናምን ነገር አለችኝ አላት ታምም ያለው ማ እሷ ናት የምትታምመው መቼም አትታምምም ውሸት መሆን አለበት ጃን ይውል እሷ ይውል በጣም ውሸታም ናት እልም ያለች ቀጣፊ ናት ይውል እየነገርኩ ነው ትያለችው ትኬቱን ሰጣት አልቀበለም አለችኝ ብለው እኔ ነገ እሰጣታለሁ እሷ ይውል ለምን እንደመጣች ግን ገብተዋል ከኢስታንቡል ድረስ እንደራበቅ ቀበሮ እያንቀለቀለ ያመጣት እኮ ገንዘብ እኮ ነው ገንዘብ ይውል እያንተን ዝና ምክንያት ሰምታ እኮ ነው የመጣቸው፣ ለሌላ ነገር አይደለም ጃኑ። እሷ መቼም አትታመምም። የፈለገ ነገር ታእምር ቢፈጠር አትታመምም። ስለማቃን ነው እያለች ነበረ። በነገ ሁለት ትኬቱን እንደምትሰጣት ትነግረዋለች። አልጋው ጋ ተቀመጠች፣ እሱ ከጎኗ ተቀመጠ። ከዛ ተረጋግተው ያወሩ ጀመረ። እንግዲህ ታውቃለህ፣ እኔ ሲጀመር ማንም የለኝም። እንደዚህ አይነት ጨካኝ እናት ነው ያለች በህይወቴ አለኝ የምለው። ከእሷ ጋር ምንም ጥሩ ጊዜ የለም ትለዋለች። እሱም ቢሆን ምናልባት ከእናትሽ ጋር ያሳለፍሽው ጥሩ ጊዜ የምታስታውሽው አንድ እንኳን የለም ብሎ ስጤ ቃን ነበረኝ ያለችው። ከዛ እሷ የሚገርም ነው እንዲሁም ከእሷ በኋላ እሷን ካጣኝ በኋላ ከእናቴ ካሎሪን ጋር ኮንኮ በኋላ ወንድምን ቦራንን ሳገኘው የማይረሳ ጊዜ ይኖረኛል ብዬ አስቤ ነበረ። ግን አሁን ደግሞ እነሱን ለመቅበር እየሞከርኩኝ ነው፣ እሱን ለመርሳት እየሞከር። ታውቃለህ፣ እኔ ግን ከልጄ ውጭ ምንም አይነት ሰው የለኝም፣ ልጄ ብቻ እኔ ነኝ መጠለያ አለችው። እንዲህ ስትለው እኔስ? አላት ዞር ብሎ አያት። ምን ትለዋለች? እኔስ? አዎ እምልሽ፣ እኔ እኮ ያው የአንቺና የልጅሽን ደስታ ብቻ ነው ማየት የምፈልገው፣ ሌላ ነገር አይደለም፣ በሁሉም መንገድ በቃ ከጎንሽ ነኝ እያላን ነበር። ፈዛ ታየዋለች። ደህና እደሪ ብሏት ከተቀመጠበት ተነስቶ ወደ ክፍል ገባ። በጠዋት አሊያና ጂያን ፍክሪዬ ወዳለችበት አልጌ ወደያዘችበት ሆቴል መጡ። ከመኪና እየወረደች እዛ ጋ ነው በሩ ይላታል። ከዛ እሷ ትኬቱን በእጇ አጨማደዋለች። ወደ ውስጥ እየገባች ነበረ። ወደ በሩ እየቀረበ ስትመጣ የብሱ ነው እየፈራች እያመጣች ነበረ። በመጨረሻ በሩን አንኳኳች። ከዛ ፍቅር የመታ በሩን ከፈተችው። አሊያ ወደ ውስጥ እየገባች ነበረ። ወደ ውስጥ ከገባሽ በኋላ መኝታ ክፍሏ እንዳለ ምስቅልቅሉ ወጥተዋል። ተመልከች፣ ምንድን ነው ይሄ? ምንድን ነው አሁንም ቢሆን ራስሽ እንዴት መጠበቅ እንዳለብሽ አታቂም። እንዲህ አንቺ ስትለ ነበር ምልትኝ የመጣሽው ብላ እናቷ ጠየቀቻት። አዩልሽ ለቀሽ ትሄጃለሽ። አሁንሽ ይሄ ነው ትኬትሽ አለቻት፣ ጭምድድድ ያደረገችውን ትኬት እየሰጠቻት ምንድነው ትኬቱ ታዲያ፣ ልክ በቃ እንደ አያቴ ፊት የተጨመዳደደው ምን አድርገሹ ነው ምኑ እስከተሹ ነው አለቻት። ከዛ ባንድ በኩል አሊያ ምንም እድል የለሽም እሺ ይህን ትኬት ያዥና ከዚህ ውጪ ከዚህ ከተማ ሂጂ ወደ መጣሽበት አለቻት። ከዛ ባንድ በኩል ፍቅሬ ዝም ብላ ትኬት ትኬቱን ታያለች። ውጪ እያልኩሽ እኮ ነው ብላ አሊያ ትኬቱን እግሯ ጋር ወረወረችው። ከዛ ሁለቱ ሴቶች ተፋጠጡ። ምን ተፈጠረ? ምን ልትይ ነው አንቺ? መዋሸት አይሰለችሽም እንዴ? ደሞውን አሞኛላልሽ አለቻት። ከዛ ፍቅሬ እኔ ዋሸችሽ አላቅም አለቻት። ይኸውልሽ እኔ የምታታየኝ ያቺ የአምስት ዓመቷ ምንም መጠግ የሌላት ደካማ የተጃር ለው ምሽ ይልሽ የሰማሽ ነው። ሂጂ ተባልሽ ሂጂ በቃ አለቻት። ከዛ እናቷ እኔ ዋሽቼሽ አላቅም። አዎ አውቃለሁ። በልጅነትሽ በጣም ብዙ ነገር አሴቼሻለሁ። ግን ታውቂያለሽ ያንቺን ሕይወት እኮ ቀየርኩት እኮ አደለ ቀየርኩት። እኔ ተጠይኛለሽ። ግን የሎ ነገር ያደረኩት ልጅሽ አንቺን እንዳይጠላሽ ነበረ። እኔ አልዋሸሁሽ፣ ዋሽቼሽም አላቅም። ነገር ግን ልክ ነሽ፣ መጥፎና ነበርኩኝ። ነገር ግን እነዛ ወንዶች እንዳይጠጉሽ የቻልኩትን ሳርግ ነበር። ሕይወቴን ለመቀየር ሞከርኩኝ። ካሎሪንም ብትሆን የውጭ ሴት ናት፣ ገንዘብ ነበራት። ለእሷ ያ ገንዘብ ለእሷ ከባድ አይደለም አንቺ እንደምታስቢ ነገር ግን የኔ ልጅ ስትላት እኔ ልጅሽ አይደለም እናቴ አይደለሽም፣ ልጅ ምን አትበይኝ፣ ትላታለች። ከዛ በኋላ ሲጀመር አልታመምሽም፣ ውሸት አምነሽ፣ አላምንሽም። ይህን ከተማ ለቀሽ ውጪ፣ ሸጠሽኛል፣ በአሁኑ ዞር ብዬ ማላይሻ እያለቻ ነው። ከዛ አሊያ ትታት ወጣች፣ እያለቀሰች ትታት ከወጣች በኋላ ወደ ጂያን እየጠጋች ነበረ። እንዴት ሆንሽ? ምን አለችሽ? አላት። ትሄዳለች፣ ትሄዳለች፣ ትሄዳለች። ከተማ አለቃ፣ እዚህ ለሰከንድም እንኳን አትቆየም ብላ መኪና ውስጥ እየገባች ነው። እሱም ቢሆን ተከትሏት መኪና ውስጥ ገባ። ፍክርህም ብትሆን ትኬቱን በእጇ ይዛ እያየች ነው። በእጇ ይዛ ትንሽ አዘነች። ከዛ በኋላ ልብሷን ምናምን እያዘገጃጀች ነበረ፣ ሻንጧዋን እያዘጋጀች። ከዛ ወደ መስታወቱ ቀ ያቀረበች ልሂድ እንዴ? አይ አይ ፊቆ እንዳማረብሽ ትቆያለሽ። አዎ እንዳማረብሽ፣ እንደዚሁ ምንም ችግር አይፈጠርም። ነገሩ እንደሆነ እየተሻሻለ ይመጣል። ትንሽ ጠብቂ፣ ትንሽ ታገሽ እያለሽ ነበረ። ከንፈሯን እየተቀባች ተቀብታ ከጨርሰሽ በኋላ አዞራት አዞራትና ወደኋላ እየወደቀች ነበረ። ክብሯን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ሁር ተመልካቾች ቅጠል ቲቪ የዩትብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ፣ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ መረአናው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በተተና የሚጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ፣ በላይካችሁ የምታበረታቱኝ ውድ ክብሯን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከ መነገሬን ድረስ በያላችሁበት መልካም ቆይታ ይሆን